ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎችን ይዘን ወደ እናንተ ቀርበናል። ተከታተሉን። አሁን ይሆናል በሚል በሁለት ቋንቋዎች የተዘጋጀው የዘማሪ ፓስተር ተስፋዬ ጋቢሶ የመዝሙር ሰንዱቅ መጽሐፍ በይፋ ተመረቀ። እሁድ ግንቦት 24 2017 ዓም በኢቫንጀሊካል ቴዎሎጂካል ኮሌጅ ኢቲሲ አሁን ይሆናል የመጽሐፍ ምረቃ ፕሮግራም ላይ ጥሪ ተደረገላቸው የወንጌላውያን አብያተ ክርስቲያናት አገልጋዮች፣ የክብር እንግዳ ከፈረንሳይ ኤምባሲ የመጡ ዲፕሎማት፣ የአፍሪካ ህብረት፣ ከተባበሩ መንግስታት፣ ከኤምባሲዎች፣ የቀድሞ የሊሴ ገብረ ማርያም ተማሪዎች፣ ሌሎች ፈረንሳይኛ ተናጋሪዎች ተገኝተዋል። የተመረቀው መጽሐፍ የቀድሞ የወንጌላውያን ቴዎሎጂ ኮሌጅ ተማሪ በሆኖ አቶ ጥበቡ አክሊሉ የተዘጋጀ ሲሆን የዘማሪ የፓስተር ተስፋዬ ጋቢሶ የመዝሙር ሰንዱቅ መጽሐፍ በኢንተርናሽናል ኢቫንጀሊካል ቸርች ተመርቋል። በዶክተር አብርሃም ተክለ ማርያም በአንደኛ ሳሙኤል ምዕራፍ 18 ላይ ያለውን ቃል የሳውል ጦርና የዳዊት በገና በሚል ርዕስ የእግዚአብሔር ቃል መልእክት አቅርበዋል። በመቀጠል የዘማሪ ፓስተር ተስፋዬ ጋቢሶን ቁጥር 8 የመዝሙር ስብስብ አካቶ የያዘ ሰው በእንግሊዘኛና በፈረንሳይኛ ቋንቋ የተተረጎመው የመዝሙር ስንዱቅ መጽሐፍ በድምቀት ተመርቋል። መጽሐፉ የተዘጋጀበት ዓላማ በወንጌላውያን አማኞች ያለውን መንፈሳዊ ምልከታ ለሌሎች መንፈሳዊ የሥነ መለኮት ተመራማሪዎች እንዲያገለግል ታስቦ መሆኑ ተነግሯል። የልጆች ስርዓተ ትምህርት የአሰልጣኞች ስልጠና ለአራት የክልል ተወካዮች ተሰጠ። የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የልጆች ስርዓተ ትምህርት ከአራት ክልል ለተወጣጡ ሰልጣኞች በጅማ ከተማ ለሶስት ቀናት ሲሰጥ ቆይቶ ተጠናቀዋል። በስልጠናው ከምዕራባዊ ደቡብ ክልል፣ ከማሻና አካባቢው ክልል፣ ከሚዛንቴፒ አካባቢው ክልል፣ ከዳውሮና አካባቢው ክልል እና ከጋምቤላ ከተማ የተወጣጡ ሰልጣኞች የተሳተፉ ሲሆን በስልጠናው ማብቂያ የስርዓተ ትምህርቱ መጽሐፍ ስርጭትም ተከናውኗል በቀጣይ በሌሎች የክልል ክላስተሮች ስልጠናውን ለመስጠት መታቀዱን ከአገልግሎት ክፍሉ ያገኘነው መረጃ ያመላክታል። የእግዚአብሔርን መንግስት ማወቅ በሚል ርዕስ ለወጣቶች ስልጠና ተሰጠ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የወጣቶች ስልጠና ተካሄደ። ሮብ ግንቦት 22/2017 ዓ.ም በሁለት አጥቢያ ቤተ ክርስቲያን ከ10 አጥቢያዎች የተወጣጡ 25 የወጣት መሪዎች ተገኝተዋል። የክልሉ የስራ አስፈጻሚ ኮሚቴ ሰብሳቢ የሆኑት መጋቢ ጌታቸው ታሪኩ ፕሮግራሙ ላይ በመገኘት ለወጣቶች የእንኳን ደህና መጣችሁ ሰላምታ አቅርበዋል። የእግዚአብሔርን መንግስት በማወቅ ለ መንግስቱ የሚመጥን ህይወት መኖር በሚል ርዕስ ስልጠናው ስልጠናው በመጋቢ ሽመልስ ጠጂ ተሰጥቷል። የስልጠናው ዓላማ ወጣቶች ጌታ በሰጣቸው ዘመን የእግዚአብሔርን መንግስት በትክክል በመረዳትና በመኖር ራሳቸውን ከዓለም ክፋትና ርኩሰት በመጠበቅ ጌታ የሚከብርበት ህይወት እንዲኖሩ ለማስቻል መሆኑ ተገልጿል። ተሳታፊ ወጣቶች መልካም የትምህርት ጊዜ እንዳሳለፉ ለዝግጅት ክፍላችን ገልጸዋል። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በሁለታ ቱሉ አርቦ አጥቢያ ቤተ ክርስቲያን የወንጌል ስርጭት ኮንፈረንስ ተካሄደ። ከግንቦት 13-17-2017 ዓ.ም የወንጌል ስርጭት ኮንፈረንስ የተካሄደ ሲሆን በእነዚህ ቀናት ውስጥ 1698 ወገኖች አንድ ለአንድ ወንጌልን የሰሙ ሲሆን 42 ሰዎች ጌታ ኢየሱስን የግል አዳኝ አድርገው ተቀብለዋል። 10 ሰዎች በንስሐ ወደ ጌታ ተመልሰዋል። በኮንፈረንሱ ላይ መጋቢ ዮሐንስ ጎበናና የተለያዩ ሰ ሰባኪዎች የእግዚአብሔር ቃል ያካፈሉ ሲሆን የተለያዩ ዘማሪዎችም አገልግለዋል። ብዙ ወገኖች ከአጋንንት ስራት ነጻ መውጣታቸውና በኮንፈረንሱ በነበረው አገልግሎት ህዝቡ መባረኩን ከአዘጋጆቹ ያገኘነው መረጃ ያመላክታል። ወጣትና ቅድስና በሚል ርዕስ የወጣቶች ኮንፈረንስ ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል ግንቦት 16 2017 ዓ ም ወጣትና ቅድስና በሚል ርዕስ በገፈርሳ ቡርዩ አጥቢያ ቤተ ክርስቲያን ተካሄደ። በዚህ ኮንፈረንስ ላይ ከ21 አጥቢያ ቤተ ክርስቲያናት የተውጣጡ ወጣቶች የተገኙ ሲሆን የክልሉ ፕሬዚዳንት መጋቢ ሰለሞን በንቲ ፕሮግራሙ ላይ በመገኘት የእንኳን ደህና መጣችሁ መልእክት አስተላልፈዋል። በፕሮግራሙ ላይ ዶክተር ዘካሪያስ የግዚ የእግዚአብሔርን ቃል ያቀረቡ ሲሆን መጋቢ ሽመልስ ጠጅሉ ወጣቶች ጸልየዋል። ብዙዎች በመንፈስ ቅዱስ ተሞልተው ከአጋንንት እስራት ተፈትተዋል። የአምልኮ መሪዎች በዝማሬ አገልግለዋል። በኮንፈረንሱ ላይ የተሳተፉ ወጣቶች ጌታ እንደባረካቸው ገልጸዋል። የወንጌል ስርጭት ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የአቃቂ አዲስ ከተማ ገላን ሙሉ ወንጌል አጥቢያ ከዋች ኤንድ ፕሬም ሚኒስትሪ ጋር በመተባበር የጎዳና የወንጌል ስርጭት ተካሂደዋል ግንቦት 7 2017 ዓ ም ለ442 የጎዳና ሕይወት ለሚኖሩ አባቶችና ወጣቶች ልጆች የምሳ ግብዣና አልባሳት የማደር ስራ የተከናወነ ሲሆን የጸሎት ዝማሬ፣ እግዚአብሔርም ቃል ቀርበዋል። በመቀጠልም አጭር የኢየሱስ ክርስቶስ ፊልም በማሳ ለመለየት ኢየሱስ ሁላችንንም ይወደናል የሚል መልእክት ተላልፈዋል። በዕለቱ ስልሳ ወገኖች በንስሐ ወደ ጌታ የተመለሱ ሲሆን ከአጋንንት እስራት ነጻ የወጡ ወገኖች እንዳሉ ለማወቅ ተችሏል። ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የያዝናቸው መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ሶሻል ሚዲያዎቻችንን ፎሎ፣ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትከታተሉን በጌታ ፍቅር እንጠይቃለን።